ባለፈው ዓመት በደቡብ ክልል ደቡብ ኦሞ ዞን የበልግና የምህር ዝናብ ወቅቱን ጠብቆ ባለመዝነቡ ምክንያት በተከሰተው ድርቅ ተጠቂ ከሆኑ አካባቢዎች መካከል የማሌ የበና ጸማይና፣ የሐመር ወረዳዎች ተጠቃሽ ናቸው። በዚህ ሳቢያም አርብቶ አደሮቹ ለችግር መዳረጋቸውን ይናገራሉ። ወዲ ዳቅን ኮኖ በጣም አናላ ድርቁ ከተከሰተ በኋላ ብዙ ችግሮች ገጥመውናል። ውሃ በአካባቢው የለም፣ ሳርም የለም፣ የሚበላ ነገርም የለም። እንስሳትም እየሞቱብን ነው። ችግር አባማል ግሮ ብታናፋ በድርቁ ምክንያት የምግብ እጥረት አጋጥመውናል። እንስሳትም እየሞቱብን ነው። በድርቁ ምክንያት ስለተጎዱ የሚገዛቸውም የለም። ችግሩን ለመቋቋም እንዲያስችላቸው መንግስት ድጋፍ ማድረጉን አርብቶ አደሮቹ ገልጸዋል። ማታ ሄለኒ ማታ ፌሲጉዚ መንግስት መኖ በማቅረቡ ነው በመጠኑ ከብቶች ያገገሙት። መኖ ባይቀርብ ኖሮ ሙሉ ለሙሉ ያልቁ ነበር። መንግስት የእህልም የእንስሳት መኖ ድጋፍም አድርጎልናል። ያም ሆኖ ድጋፉ በቂ አይደለም ብሏል አርብቶ አደሮቹ። በጣም መንግስት በቂ ውሃ እንዲያቀርብልን እጠይቃለሁ። የሚቀርብልን እርዳታ በቂ አይደለም። እንስሳትም እየሞቱብን ነው። የደቡብ ክልል የእርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ ጥላውን ከበደ በበኩላቸው አርብቶ አደሮቹን ለመደገፍ እየተሰራ መሆኑን የገለጹት የክልሉ ቀውስ አስወጋጅ ኮሚቴ በእጁ የሚገኙ ቦታዎችንና እና ተጨማሪ በክራይ ወደ 16 የሚሆኑ ቦታዎችን አሰማርተናል። እንግዲህ ምን ነው የምናቀርበው? ውስናት ኦሞ ኩራዝ ስኳር ፋብሪካ የለማ ሸንኮራ ገዳ ወደ 1300 ሄክታር ሰጥተውናል። ሸንኮራ ገዳ ቆርጠን እያቀረብን የምንገኘው በተጨማሪ ደግሞ በአጭር ጊዜ ውስጥ ሊደርስ የሚችሉ መን ነው ማልማቱን ስራ ጀምረናል። የምግብ ድጋፍ ለሚደረግላቸው አርብቶ አደሮችም በአጭር ጊዜ የሚደርሱ ዘሮችን የማቅረብ ስራ ይሰራል ብለዋል ኃላፊው ወዲያውኑ በአጭር ጊዜ ሊደርስለት የሚችል የማካካሻ ዘር ነው የምናቀርበው። በነጻ ስራ ስር ጥራጥሬ ዘርተው እንዲጠቀሙ እናደርጋለን። ድርቅ በተከሰተባቸው የዞኑ ወረዳዎች በምግብ እጥረት ምክንያት የተከሰተ የሰው ሞት አለመኖሩን የገለጹት ኃላፊው የሰውም ሆነ የእንስሳት ወረርሽኝ በሽታ እንዳይከሰት ክትትል እየተደረገ እንደሚገኝም ተናግረዋል። የሕዝብ ተወካዮች ምክር ቤት አባላትም ድርቁን ለመቋቋም ለአርብቶ አደሮቹ እየተደረገ ያለውን ድጋፍ ተመልክቷል። ድጋፍ ለሚሹ ነዋሪዎችም ምግብና ውሃ እንዲሁም ለእንስሳት መኖ መቅረቡ ለችግሩ ትኩረት መሰጠቱን ያሳያል ያሉት የምክር ቤቱ አባላት ይህም ተጠናክሮ ሊቀጥል ይገባዋል ብለዋል። የአርብቶ አደሩን የእንስሳት ቁጥር ለመቀነስ የተጀመሩ ስራዎችም ሊጠናከሩ እንደሚገባም አሳስበዋል። የክልሉ መንግስትም ኢቨን የፌዴራልም ቢሆን በተለይ እነዚህ የአርብቶ አደር አካባቢዎች የጀመርናቸው የፕሮጀክት ስራዎች በተገቢው መንገድ ተጠናክረው መቀጠል አለባቸው። የእንስሳትን ቁጥር መቀነስ አሁን ገብቶናል። በቃ እንቀንሳለን፣ ገበያ ብቻ አመቻቹልን። የተሻለ የሆኑትን እንስሳቶች ለይተን ለገበያ ማቅረብ እንፈልጋለን። ስለዚህ ተሟጦ ከሚያልቅ እነሱን ሽጠን የተወሰነ ሸምተን ልናገግ የምንችልበትን መንገድ እንፈልጋለን የሚል አስተሳሰብና አመለካከት ነው ያላቸው። እኛም ቢሆን የተገነዘበ ነው ይሄንን ነው። ስለዚህ በቀጣይ በየደረጃው ያለ አካልም ቢሆን ለነኝህ ለተጎዱ አካባቢዎች ማድረግ ያለብን ነገር እስከ መጨረሻው ማድረግ መቻል ያለብን።